አብርሽ እና ሄርሜላ መጥቷል ማለት ነው። ቫለንታይን ዴይ መስሎ የፍቅረኛ ማቾች ቀን መስሎ መጥቷል ማለት ነው። ቀይ ልብስ እኮ ዝም ብሎ አይለበስም። በነገራችን ላይ ቀይ ልብስ ደግሞ የሴት ነው፣ ከወንድ አምር ብዙ። የእውነት ጆሲ ያላያችሁ ለራሱ ቀይ ነው። ትላንትና የውጮች ማለት ነው። እኔ በነገራችን ላይ አይቻለሁ። ይህ ልብስ በውጭ ናይጄሪያ እንደዚህ አይነት ልብስ ነው የሚለብሱት እና እንግዲህ ኮፒ ነው ታውቃላችሁ፣ ኛ ህዝብ ማለት ነው። እና አብረሽ ከወንድ ልጅ ቀይ አምርን ባይዘዊ በጭራሽ አምር ከሴት ልጅ ያምራል፣ ከሴት ጋር ይሄዳል። እና ዛሬ ነው መሰለኝ አብረሽ ፋሽኑ፣ በእርግጥ ከተገዛ ቆይቷል። ቡሩኬን አይታቸዋል። ይሄ ልብስ ነው የቦታ ጅራ ወንዶች ማለት ነው። ልብስ ለምንድን ነው አንድ አይነት ምትገዙት? አብዛኛ ጊዜ አንድ ሰው ከገዛ ከአይታችሁ መሰለኝ የልብስ ልብስ ገዝታችሁ ነው የምትመጡና አብዛኛ አይታችሁ ከሆነ ጃኬቶች አንድ አይነት የቡታርጅራ ልጆች ማለት ነው። ተመካከሮን ነጭ ምኑ ማለት ነው። እና እኔ በነገራችን አንድ ላይ በተለይ አንድ ጓደኛ ለብሶ ካየው እኔ አልገዛም፣ እውነት አልገዛም። ለምን ተመሳሳይ እኔ ኮፒ። እና አብርሽ አሁን ነው ይነቃልክ የነጋልክ መሰለኝ የፋሽን አርፎበታል፣ ቆይቷል ይሄ ልብስ ከመጣ ማለት ነው። አንተ ግን ዛሬ ነው የገዛ ይመስለኛል። ይህም ደግሞ ኤርሜላ ለመምሰል ማለት ነው። ኤርሜላ የእኔ ልጅ ሰቃይልሽ የእቴ ምን ነው በጀመራው ማለት ነው። ወንዶች ማል ገብተሽ እንደምትቆቢ ያታግም እንደተገላጠስ የመጣሽው አብረሽ እንኳን ታዝቦሽ። እሱን እኮ አስመሳይ አውቆ እኮ ነው አውቆ እኮ ነው እናንተ ለማስጠቆር፣ ኤርሜላ ለማስጠቆር እኮ ነው። ወንዶች አረ ሙድ ይገባችሁ አይገባችሁ እናንተ? እኔ ያንዳንዱ ይገባኛል። ምን አለ መሰላችሁ ጋይዝ፣ እሱ ጨዋው ነው ማለት ነው። ዛሬ ምነው አለባበልስ አለባበስሽ ተገላልጸሽ መጣሽ። አለም እስክ እስክ ስም አብርሽዬ በክ ለማቅቅ አዎ ከዚህ በፊት ለብስ አልመጣችም። አብራችሁ ቪዲዮ አሰራችሁ፣ ለምንድን ጋይ ዞን ሰፕራይዝ መሰለኝ። አብርሽን ሰፕራይዝ አድርጋ ምናምንና ተቃቅፎ ምናምን እዛን ቀን። ውዶቼ የቪዲዮ ላይክ አድርጉልኝ፣ ወዳችኋለውኝ። ሰብስክራይብ ላይክ ማድረጋችሁ እንዳትረሱ ማለት ነው። የሩታዬ የሁላችሁ ፋሚል ወዳችኋል። አመሰግናለውኝ ያው ታውቃላችሁ እኔ ከተበደለ ጎን ነው ሁሌ ማለት ነው። ወደድኩም ጠላው አይመለከትም። ያ ሰው እምወዱ ሰው መጥፎ ስራ ከሰራ ትክክል አይደለም ብዬ ቋማሉ። ይሄ ነው ትክክለኛ ወዳጅ። ባይዘው እናንተ እንደ ስስት ስለምትገለባበት ድራማ እንደሆነ ያወቃችሁ እና አብረሽዬ ማለት ነው። አይ አይ አይ ምንድን ነው የሚባለው? የራሷ አራባት የሰውን ታማስላለች አሉ። እኔ ከዚህ በፊት ምን ብያችሁ ነበር? ሁሉም ለራሱ ጥቅም ነው። አብርሸ ለነዚህ ልጆች ከ እንደ ውሽላ ከኋላ የሚሮጡት ስለሚያደርግላችሁ ነው ላልኳችሁ፣ ዛሬ ግን ይፋ ወጥቷል። በተለይ ሀቤላ ምናለኝ ከካሜራ ጀርባ ብዙ ነገር ያደርግልኛል፣ ለዛ ደግሞ እሱ እንዲጎዳ አልፈልግም። አያችሁ ለራሱ ጥቅም ማስቅ። ይሄ ነው እውነተኛ ሰው ብትሆን ማለት ነው በጥቅም አትገዛም ነበረ። ከሁለቱ የሁለቱ ጓደኛ እስከ ሆንክ ድረስ አብረ በልተ አብረ ጠጥተክ እሷ የሰራች ስታበላክ ነበር። ቤቷ ስትኖረ ነበር አዲስ አበባ ነበር ክሳት ባይዘዊ ማለት ነው። እና ቢታቅ ኖሮ ሩታ ስታጠፋ ሩታ ትክክል አይደለሽም ብልቅ እሷን ጠርተክ እሷም ተቆጥተ፣ እሱም ደግሞ ትክክል አይደለም፣ የምትሄዱ መንገድ ትክክል አይደለም አትክክል ስራ እየሰራ ከአደለም አብረሽ ይሄ ትክክል አይደለም፣ ይሄ ትዳር ነው፣ ባለ ትዳር ና እቃቃ ጫወታ መጫወት ይቅርብ ብለ ትመክር ነበር። መልካም ጓደኛ ብትሆን ማለት ነው። አንተ ግን በገዘብ ነው የተገዛ ወይም ደግሞ ለጥቅም ለወድ አደር ነ አንተ ማለት ነው። ይሄ ነው እውነታ። እያንዳንዱ በአብረሽ ዙር አሉ ጥቅመኛ ናቸው። ዛሬ ግን ከሰማችሁ አቤላ ምናለን ብዙ ነገር አድርጎልኛል። አዎ፣ እኛ በዛ ሰዓት አልቅሻለሁ። እግዚአብሔር ምስክሬን አልቅሻለሁ። አብርሸ አቤላስ ሲያመጣ አልቅሻለሁ። እናቴ ቲሞት ነው የምላችሁ። አሳዝ ነው ማለት ነው። ዛሬ ግን በጣም የሌለ ጥባራም ሲሆን ወንድ ልጅ ያስጠላልና ምን አለ ከካሜራ ጀባ ብዙ ነገር ያደርግልኛል። ስለዚህ ደግሞ እሱ እንዲከፋ አልፈልግም። ይሄ ማለት ጥቅም ነው፣ ጥቅም ነው። ያዘ ገባችሁ ሁሉንታ እውነተኛ ሰው የለም እዚህ ምድር ላይ ሄርሜላ ደግሞ ማለት ነው አለባበስሽ ምኑ አስተካክለሽ ብትለብሽ ፍቅረኛሽ ጋር እኮ አልመጣሽም ወንዶች ማል ወንድምትቆቢ አታውቂም ተሸማቀቅሽ እኔ ልሸማቀቅልሽ እናቴ አዎ ልሸማቀቅልሽ ረወይ ለብሶ እኮ ደግሞ እኮ ካሜራ ላይ የሚያስመስሉ ነገር ይሄን እውነት ካሜራ ላይ የሚያስመስሉ ነገር በጣም ነገር አምንሽበት ቪዲዮ ላይ እንደሆነ ታውቃለሽ ጡትሽ የሚያሳይ ከዚህ በፊት በዚህ ልብስ ማለት ተሰድባለች ምናምን፣ እኔ እንጂ አላውቅም። እንዴት ነው ማለት ሰውነታችሁን ከባላችሁ ውጪ የተገላልጻችሁ የምትወጡት ነው? ጋይዝ ኤንዌስ ተነቅተናል፣ ወንዶች ተነክቶናል፣ ተነክተናል።